እግዚአብሔር አባታችን ከልጁም ከጌታችን ኢየሱስ ክርስቶስ ማኅየዊ ከሆነ መንፈስ ቅዱስ ምሕረትና ጸጋ፣ ፍቅርና ሰላም ከሁላችን ጋር ይሁን። እግዚአብሔር ጽዮንን መርጧታልና ማደሪያውም ትሆን ዘንድ ወዷታልና፣ እንዲህ ብሎ ይህቺ ለዘላለም ማረፊያዬ ናት፣ መርጫታለውና በዚህ አድራለሁ። መዝሙረ ዳዊት መዝሙር 131 በቅንፍ 132 ከቁጥር 13 እስከ 14። በዘመናት ማዕበል ውስጥ በሰው ልጅ ታሪክ መጀመሪያ ላይ ጥንት በኤደን ገነት ከተፈጸመው ውድቀት ጀምሮ የዓለም የደነት ጉዞ ተጀመረ። ያን ጊዜ የሰው ልጅ ተስፋ የለሽ በሚመስልበት፣ ሁሉን ቻይ የሆነ አምላክ በመሐሪ ልቡ ለሰው ዘር የድል መንገድ አበሰረ። በአንተና በሴቲቱ መካከል በዘርህና በዘሯም መካከል ጠላትነትን አድርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ የሚለው የመጀመሪያ የመጽሐፍ ቅዱስ ክፍል የአዳም ልጆች ሁሉ የዘመናት ተስፋ ሆነ። ይህ ተስፋ በዘመናት ውስጥ በነቢያት አፍ እየጎላ በምሳሌዎች እየተገለጠ፣ ፍጥረት በትውፊት እየተቀባበለ ታሪኩ የሚጠብቃት ታላቅ ሴት ትውልድ ሁሉ በናፍቆት እንዲጠብቃት አድርጓል። ይህቺ በአምላክ ሕሊና በፍጥረት ልቦና የምትጠበቀው ቅድስት፣ ንጽሕት፣ ልዩ የሆነች አምላክ እናት ልደቷን ዛሬ እናወሳለን። እንኳን ለዚህ ታላቅ የደስታ በዓል በሰላምና በፍቅር አደረሰን እያል የእመቤታችን ልደት ለዓለማት ያመጣውን ዘላለማዊ ፋይዳ፣ የማይጠፋ ተስፋ፣ የተቀደሰ መኞትና የማያቋርጥ ደስታ ምን ያህል ጥልቅና ሰፊ እንደሆነ ለመመልከት አብራችሁን እስከ መጨረሻው ትቆዩ ዘንድ በእናታችን በድንግል ማርያም ስም ተጋብዛቸዋል። ታሪካችን የሚጀምረው የዚህ ታላቅ ተስፋ መፈጸሚያ ወቅት ሲቃረብ በብሉይ ኪዳን መገባደጃ በኢየሩሳሌም አቅራቢያ በምትገኘው ውብ ከተማ ሲፎሪስ የሐናና የኢያቄም የልጅ አልባነት ሐዘን ሲከፋ ነበር። በሲፎሪስ ከተማ የሌዊ ነገድ የሆኑት ካህኑ ማጣት እና ባለቤታቸው ሄርሜላ ቅድስት ሐናን በጽድቅ አሳድገው እርሷም ከዳዊት ነገድ ከሆነው ጻድቁ እያቄም ጋር ተጋብታ እግዚአብሔርን በፍጹም ልባቸው ሲያገለግሉ ኖረዋል ሆኖም አንድ ከባድ ሸክም ልባቸውን በሐዘን ያቆስል ነበር። በርካታ ዓመታት በትዳር ቢኖሩም የሕፃን ሳቅ በቤታቸው ቅጥር ውስጥ ሊሰማ አልቻለም። ለብዙ አሥርተ ዓመታት በእስራኤል ዘንድ ከባድ ሥቃይ ተሸክመው ኑረዋል። የልጅ አልባነት መካንነት፣ በዛ ዘመን ልጅ አለመውለድ በእግዚአብሔር የተጣለ መርገም ተደርጎ ይቈጠር ስለ ነበር የሰዎችን ወቀሳና ንቀት ያስከትል ነበር። ሆኖም ልባቸው በቅድስና ነፍሳቸው በእምነትና ፊታቸው በተስፋ ጸሎት ያበራ ነበር። የሰዎቹ ወቀሳና የቤተ መቅደሱ ካህን ንቀት ልባቸውን ቢሰብርም ወደ ፈጣሪያቸው የሚያቀርቡትን የእንባ ልመና ግን ሊያቆመው አልቻለም። እንደ ተዘጋሽ ደጃፍ፣ እንደ ደረቅ ምድረ በዳ የሕይወትን ፍሬ በናፍቆት ተጠምተው ነበር። አንድ ቀን የፋሲካ በዓል ደርሶ ቅዱስ እያቄም መሥዋዕት ለማቅረብ ወደ ቤተ መቅደስ በሄደ ጊዜ ካህኑ ተቆጥቶና በንቀት ልጅ የሌለው ሰው በእግዚአብሔር የተጠላ ነው፣ መስዋዕትን መቀበል አልችልም አለው። ይህ ቃል እንደ መብረቅ ልቡን ወጋው። በሀብረትና በከባድ ሐዘን ተውጦ ወደ ምድረ በዳ ሸሽቶ ለአርባ ቀናት ሙሉ በእግዚአብሔር ፊት እያለቀሰ ሲጸልይ ቆይ በዚሁ ቅጽበት ቅድስታና በቤቷ ውስጥ ባሏ በመዘግየቱና ልጅ አልባ በመሆኗ በከባድ ሐዘን ተውጣ ወደ ጓሮዋ ወታ ዛፎችን እና ወፎችን ስትመለከት ወፎች ጫጭቶቻቸውን ሲመግቡና ሲያሳድጉ አየች። እኔ ብቻ ነኝ ልጅ የሌለኝ፣ ወፎችም ልጆች ሲኖራቸው እኔ ግን ባዶ ሆኛለሁ ብላ በእግዚአብሔር ፊት እንባዋን አፈሰሰች። ልመኗ በንባት አጅቦ ወደ ሰማይ አረገ። ከዕለታት አንድ ቀን ደግሞ ርግቦች ከልጆቻቸው ጋር ሲጨዋወቱ ተመልክታ፣ ፈጣሪዬ ሆይ የእንስሳትን ማኅፀን የምትከፍት እፅዋትንም ከባህርያቸው እንዲያፈሩ የምታደርግ፣ እውነትም ሐናን ግን ድንጋይ አድርገህ ፈጥረሃታል ብላ በምሬት ታለቀሰች። ይህ ሲሆን ሁለቱም አርጅተው ነበር። ነገር ግን ፈጣሪ ልጅ ከሰጣቸው ለቤተ እግዚአብሔር አገልጋይነት ለመስጠት ታላቅ ስዕለት ተሳሉ። በሐምሌ 30 ቀን እያቄም ለሐና ራያየ ነጭ ርግብ የሰባቱን ሰማያት ሰንጠቃ ወርዳ በራሷ ስታርፍ በሌላ በኩል ደግሞ ሐናም ለእያቄም ጸምር ሲያስታጥቁት መቋሚው አብቦና አፍርቶ ፍጥረት ሁሉ ሲመገባት እንዳየች ነገረችው። ይህ ራይ ለእነርሱም ሆነ ለወገኖቻቸው ታላቅ ተድላ ሆነ። ብጽህታና ግን ፈጣሪዋን ታከብሮ ዘንድ በጎነትና ንጽህናን አበዛች። ከዚህም በኋላ በነሐሴ ሰባት ቀን በዕለተ እሑድ የዘመናት ሁሉ ጥበቃ ፍጻሜ ያገኘ ቅድስት ሐና የዓለምን ሕይወት የምትሆነውን እመቤታችን ቅድስት ድንግል ማርያምን ፀነሰች። ይቺ ብፅዕት ጽንሰት የሰው ልጅ ከኀጢአት መርገም የሚላቀቅበት የአዳም ተስፋ የሚፈጽምበት የነቢያት ትንቢት ሁሉ ፍጻሜውን የሚያገኝበት የደህነታችንም ምንጭ የሚፈልቅበት የንጽሕናችንም መሠረት የሚጣልበት ታላቅ ክስተት ነበር። ንጹህ ቅድስት ድንግል ማርያም የአዲስ ኪዳን የብርሃን ጎሆ ነች ሕፃን ልክ እንደ ሌሎቹ የሰው ልጆች በኀጢአት አልተጸነሰችም በመለኮታዊ ጥበብና ፈቃድ ከጥንት ጀምሮ ለኀጢአት መፍትሄ እንድትሆን የተመረጠች በመንፈስ ቅዱስ ቀድሞ በቅታ የተለየች ናት እንጂ እርሷ የዘፈጥረት ሰውስት ዐሥራ አምስት የመጀመሪያው የትንቢት ፍጻሜ ነበረች በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እርሱ ራስን ይቀጠቅጣል፣ አንተም ሰኮነውን ትቀጠቅጣለህ የሚለውሃ ያውቃል። ያቺ ዘር የዳቢሎስን ራስ የሚቀጠቅጠውን የዘላለም አባት የሰላም አለቃ ኢየሱስ ክርስቶስን የምትወልደዋ ሴት ቅድስት ድንግል ማርያም ነበረች። ይህቺ ድንግል በብሉይ ኪዳን በነቢያት አፍ የተነገረላት የክብር ምልክት ናት። ነቢዩ ኢሳይያስ አስቀድሞ እነሆ ድንግል ትጸንሳለች ወንድ ልጅንም ተወልዳለች፣ ስሙንም አማኑኤል ትለዋለች ብሎ የተናገረላት ድንግል። ነቢዩ ሕዝቅኤል ደግሞ ወደ ምሥራቅ ወደሚመለከተው በስተ ውጭ ወዳለው ወደ መቅደሱ በር አመጣኝ፣ ተዘግቶም ነበር። እግዚአብሔርም ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም፣ የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል የተባለላት ተዘግታ የምትኖር ደጅ በመንፈስ ቅዱስ ብቻ የተከፈተች ክርስቶስን ወደ ዓለም ያመጣች ንጽሕት ማኅፀን የሆነችው ይህቺ የአዳም ተስፋ የመላእክትን ናፍቆት የፍጥረት ሁሉ መቃተት ንጽሕት፣ ክብርት፣ ውድስት ማኅደረ መለኮት አቁራር የተማት ድንግል ማርያም ነች። እርሷን እናቱን እናት አድርጎ የሰጠን ልዑል እግዚአብሔር ይክበር ይመስገን። ቅድስት ሐናና እመቤታችን ከጸነሰች በኋላ የእስራኤል ልጆችም ከሐና ልጅ ከክብርት እመቤታችን ከድንግል ማርያም ክርስቶስ እንደሚወለድ ባወቁ ጊዜ በቁጣ በቅድስት ሐና ላይ ተነሱባት። በመናቅና በማቃለል በእውነት ልጄ እግዚአብሔርን ተወልደዋለች እኔም በሥጋ አያቱ እባላለሁ አለች። የዚህ ነገር መጨረሻው የከፋ እንዳይሆን ሐናንም ሆነ ልጇን በድንጋይ ወግረን እንገድላቸው ዘንድ አንዱነን ጽኑ መሓላን እንማማል ተባባሉ። እግዚአብሔር ግን ቅድስት ሐናን ከክፉዎች ሥራና ክፋት ሁሉ በረድኤትና በታምራት ይጠብቃት ነበር። ቅድስት ሐና እመቤታችንን ገና በማኅፀኗ ይዛት ሳለ ብዙ ታምራትን አድርጋለችና፣ ገና ከጸነሰችበት ጊዜ ጀምሮ ክፉዎች ሰዎች ይቀኑባትና ይሰድቧት ነበር አይሁድ በቅድስት ሐናና በፅንሷ ላይ ቀንተው ተነሱባቸው። አንድ ቀን ሳሚናስ የሚባል የጦሊቅ ልጅ ከኤዶቅ ካጎቱ ቤት ሄዶ ሞተ። እነርሱም እንቀብራለን ብለው በአልጋ ይዘው ሲሄዱ ከመንገድ አሳረፉት። ቅድስት ሐናም ያጎቷ ልጅ ስለነበረ ለማልቀስ ብትደርስ ዘመዶቿ ሁሉ ተሰብስበው ሲያለቅሱ አገኘቻቸው። እርሷም አብራ እየዞረች ስታለቅስ ጥሏ በሞተው ልጅ ላይ ቢያርፍበት ሳሚናስ መግነስ ፍቱልኝ ሳይል ብድግ ብሎ ተነስቶ ስብሃት ለኪ ማርያም እሙ ለጻሄ ጽድቅ፣ ለአብ ሙሽራው፣ ለወልድ ወላዲቱ፣ ለመንፈስ ቅዱስ ጽርሃ ቤቱ፣ ተፈስህ ደስ ይበልሽ ብሎ ሰገደላት። አይሁድም ይህ ታምር ሲደረግ ከዛው ነበሩና፣ ምነው ሳሚናስ፣ ምን አየህ? ምን ትላለህ? ቢሉት እርሱም ከዚህ ችካሃና ማሕፀን የምትወለደው ሕፃን ሰማይና ምድርን አየር አየራትን የፈጠረ አምላክን ተወልዳለች። እያሉ መላእክት ሁሉ ሲያመሰግኗት ሰማው። እኔን የሚያነሳችኝ የፈወሰችኝ፣ ያዳነችኝ እርሷ ናት አላቸው። አይሁድም በልቶ ሰማንህ ብለው ቅናት ጀመሩ። ቅድስት ሐና በእርጅናዋ ጊዜ መጽነሷን የተመለከቱ ዘመዶቿና የአገሯ ሰዎችም ተገርመው እየመጡ ይጠይቋት ነበር። እመቤታችን ማርያም በጽንስ እያለች ብዙ ታምራትን አድርጋለች። ከእነዚህም መካከል ዐይነ ስውር የነበረችው የአርሳባ ልጅ ወደ ሐና መታ የሐናን መጽነስ ለማረጋገጥ ሆዷን እንዳሰሰቻት እርሷም ሳታስቦ አይኗን ስትነካ አይኗ በራላት። እመቤታችንም በተጸነሰች በዘጠኝ ወር ከአምስት ቀን የግንቦት መባሻለት ግንቦት አንድ ቀን ተወለደች። የሐናና የእያቄም ቤት በደስታና በምስጋና በመስጋና ተሞላ። ለዓመታት ስም ሆኗቸው የነበረው መርገም ወደ በረከት ተቀየረ። የልጅ አልባነት ሐዘን የዓለምን ብርሃን ወደ ማፍራት ተለወጠ። ልደቷ የዓለምን ሸክም የሚያነሳውን የሰው ልጆችን ከኃጢአት የሚያድነውን የዘላለምን ንጉሥ ፀሐይ ጽድቅ ኢየሱስ ክርስቶስ የሚወጣበትን ምስራቅ ገለጠ። የእመቤታችን ቅድስት ድንግል ማርያም ልደት የሰው ልጅ ታሪክ ትልቅ ምዕራፍ የጨለመው ዘመን ተገፎ የብርሃን ዘመን የጀመረበት የአዳም ልጆች ሁሉ የዘላለም የድኅነት መንገድ የተከፈተበት ታላቅ የደስታ በዓል ነው። እርሷ የኃጢአት መፍትሔ፣ የዘላለም ሕይወት መንገድ፣ የሰላም አለቃ የሆነውን መድኃኒታችን ኢየሱስ ክርስቶስን ለዓለም ያቀረበች ንጽሕት ማደሪያ በመሆን የሰው ልጆችን ከዳብሎስ እስራት ነፃ አውጥታ ወደ እግዚአብሔር መንግሥት የመመለሻ ድልድይ ሆነች። ዛሬ ባለም ሁሉ ታላቅ የደስታና የመንፈስ ረፍት ቀን ነው። የነፍሳችን ብርሃን፣ የሕይወታችን ተስፋ የሆነችው የእመቤታችን የቅድስት ድንግል ማርያም የከበረ ልደት በድምቀት እየተከበረ ይገኛልና። ይህ ታላቅ በዓል ለዓለም ሁሉ ድነት የተዘጋጀበት፣ የጨለመው ዘመን ተገብቶ የብርሃን ንጋት የፈነጠቀበት፣ የሰው ልጅ ከወደቀበት ዳግም የሚነሳበት የታሪክ ምዕራፍ መጀመሪያ ነው። የእመቤታችን የቅድስት ድንግል ማርያም መወለድ አዳምና ሔዋን ከገነት ከተባረሩበት ጊዜ ጀምሮ በሰው ልጅ ልቡና ሲንከራተት የኖረውን የመሲሁን የመምጣት ተስፋ በሕይወት የሰበከ ታላቅ ምስክርነት ነው። እርሷ የወደቀውን የሰው ልጅ ከኃጢአት እስራት የሚፈታበትን መንገድ የከፈተች ሰማይና ምድርን ያገናኘች፣ መለኮትና ትስብእት የተዋሃዱባት ንጽሕት ቤተ መቅደስ ናት። ይህ ልደት ከዘመናት በፊት በነቢያት አድሮ ሲነገር የኖረው የእግዚአብሔር ቃል በስጋ የተገለጠበት የሰው ልጅ ወደ ፈጣሪው የሚመለስበት ድልድይ የተመሰረተበት ሰዓት ነው። እመቤታችን ቅድስት ድንግል ማርያም የመለኮታዊ ፍቅር ታማኝነት ሕያው ምሳሌ በመሆን እግዚአብሔር በሰው ዘር ላይ ያለውን የማይለወጥ ውሳኔና ታላቅ ሐሳብ በአስደናቂ ሁኔታ ገልጣለች። የሰው ልጅ በምድር ላይ ብቻ ሳይሆን በሰማያትም ዘላለማዊ ሕይወትን እንዲወርስ የተከፈተለት ታላቅ ምሕረት የእመቤታችን ልደት ውጤት ነው። እርሷ መርህ ለመንግሥተ ሰማያት ወደ መንግሥተ ሰማያት እየመራች የምታስገባን እናታችን ናትና፣ ከእመቤታችን የቅድስት ድንግል ማርያም ልደት ጋር አብሮ የሚመጣው ተስፋ የትኛውንም ጨለማ ሰንጥቆ የሚያልፍ የትኛውንም ተስፋ መቁረጥ የሚያሸንፍ የብርሃን ንጋት ነው። እርሷ ለተቸገሩት ረድኤትና በረከት ለወደቁት ጉልበት እና ብርታት፣ ለታመሙት ፈውስና ምረት፣ ላዘኑት መጽናኛና በምግባር ለምንወድቅና ለምንነሳ ደግሞ አማላጅና መመኪያ በመሆን የሰው ልጅ የዘላለም ሕይወት አምባሳደር ናት። መሲሁን በመውለድ ኢየሱስ ክርስቶስን ወደ ዓለም በማምጣት የእግዚአብሔር የፍቅር ቃል በሥጋ ተገልጾ በጨለማ ለሚኖር ሁሉ የድኅነትን ብርሃን አበራ። በጨለማ ለሄደ ሕዝብ ብርሃን ወጣ እንዳለ ቅዱስ ኤፍሬም በውዳሴ ማርያም፣ እመቤታችን ከሌሊቱ የመጨረሻ ክፍል በኋላ የሚመጣውን ታላቅ ብርሃን እንደ ንጋት ኮከብ በመጠቆም የማዳን ተስፋችን ደምቆ የዘላለም ሕይወት በራችን ተከፍቷል። የእመቤታችን የቅድስት ድንግል ማርያም ልደት በዓል በቤታችን በቤተ ክርስቲያናችንና በልባችን የደስታን ምንጭ የሚያፈልቅ የሐሴትን ዝማሬዎች የሚያስተጋባ ታላቅ ቀን ነው። የመላእክት ትናፍቆት የነቢያት ትንቢትና የጻድቃን ሁሉ ተስፋ የፍጻሜውን ሰዓት ያገኘበት ይህ ዕለት በታሪክ ውስጥ ከፍሎ የሚዘከር የደስታ ጽዋ ነው። ጌታችን ኢየሱስ ክርስቶስ በድንግል ማርያም ማኅፀን በመጸነስና በመወለድ ዓለምን ሁሉ በደስታ እንደሞላ፣ እኛም ዛሬ የልደቷን በዓል ስናከብር ያ የሰማያዊው ደስታ ቅንጣት በልባችን ይፈሳል። ስለዚህ ይህንን የእመቤታችንን የልደት በዓል በታላቅ ክብር ደስታና ፍቅር እናክብር። በዚህ ታላቅ በዓል ሁላችንም ልባችንን በንጽህናና በትሕትና በታዛዥነትና በፍቅር ሞልተን ለእግዚአብሔር ፈቃድ በእምነት በመታዘዝ እግዚአብሔርን እንድናገለግለው በምልጃዋ ተጠልለን በቃል ኪዳኗ ታምነን ዘወትር ቅድስት ሆይ ለምኝልን ለማለት ወደ ልጇና ወደ እርሷ እንጋጠን። በበጎ ምግባር ተሸለመንና እና ጌጠን ለክርስቶስ በጎ መዓዛ ሁነን ልንቀርብ ይገባናል። እመቤታችን ቅድስት ድንግል ማርያም የመንገዳችን መሪ፣ የሕይወታችን ብርሃን፣ የተስፋችንም ማረጋገጫ ናትና ለዘወትር እርሷን ጠርተን እርሷን ይዘን በእርሷ ታምነን ሩጫችንን ለመፈጸም በትዕግሥት እንትጋ። የመመኪያችን ዘውድ የድኅነታችን መጀመሪያ የንጽህናችንም መሠረት እናታችን እመቤታችን ወላዲተ አምላክ ድንግል ማርያም በእናትነት ፍቅሯ ከክፉ ሁሉ ትሰውረን። ቅድስት በሆነች ጸሎቷና በቃል ኪዳኗ ተጠብቀን በምልጃዋም አትለየን። ለዘለዓለሙ አሜን።